አብርሽና ሄርሜላ መላያት ካለባቸው አለያያቸዋለሁ። ምክንያቱም በእኔ በኩል ነው ሄርሜላ የመጣችው። እኔ ነኝ ያስተዋወቅኩት፣ እኔ ነኝ እንዲግባቡ ያደረኩት። ግን በመጥፎ አስቤ አልነበረም። ምክንያቱም አራት መቶ ኬ ሲደሰት ማየት ፈልጋለሁ፣ ካለበት ነገር እንዲወጣ ፈልጋለሁ ስላለች ነበረ ሄርሜላ የዛኔ። በመጥፎ ሳላስብ እሺ ብያት ደስ ብሎኝ አራት መቶ ኬ እንድናከብር ፍቃደኛ የሆንኩት ወንበር ላይ ቁጭ ብሎ 24 ሰዓት ስለሰው ስለሰው የሚፈተፍት ሰው፣ ስለሰው የሚያወራ ሰው፣ ይሄንን በላ ይሄንን ጠጣ ለሚል ሰው፣ ለወረኛ ሰው እኔ ምንም ቦታ የለኝም። እኔም ጓደኛም፣ አብርሽም ሁሉም ሰው ቦታ የለውም። አቤ አቤል ተከፍሏል ግቡ ምናምን እሱ ሄርሜላን አምጥቼ በእናንተው ፊት ምታስረዳችሁናል። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እናንተ እንደናችሁ? በያላችሁበት ሰላም ጤና ብዘት ይበላችሁ። እንግዲህ ከብዙ ቆይታ በኋላ ተመልሻለሁ። ያው የተመለስኩበት ዋነኛ መንገድ አንዳንድ መናገር የምፈልገው ነገር ስላለ ነው። ያው እየተፈጠረ ያለው ነገር ያው በአብዛኛው ኦዲንስም ሆነ ቅርብም ያላችሁ ጓደኞቼ በአብርሽና በሩታ ጉዳይ ያው የተፈጠረው ነገር ዋና ዋና ተጠያቂ አንተ ነህ ምናምን እያላችሁኝ ያላችሁ ሰዎች አላችሁ፣ ጓደኞቼም እንደዛውም ኦዲየንስም ብዙ ሰዎች አላችሁ። አንደኛ ነገር ከመጀመሪያው ጀምሮ ማየት ከቻላችሁና ማሰብ ከቻላችሁ ይሄ ነገር የመጣው በእኔ አይደለም። ሲቀጥል አንደኛ ነገር ምናልባት የተባባሰው በእኔ ሊሆን ይችላል። ምክንያቱም እሱም ሄርሜላም ከአብርሽ ጋር በማስተዋወቄ እኔ አይደለሁም። በእርግጥ እኔም ባላስተዋውቃት በሌላ ሰው በኩል ልታገኘው ትችል ነበረ፣ ሄርሜላ ማለት ነው። የተባባሰው በእርግጥ በእኔ ሊሆን ይችላል፣ ግን ደግሞ የተለያዩበት ምክንያት ደግሞ በእኔ ሊሆን አይችልም፣ ምክንያቱም አብርሃምም ሩታም ጠንቅቀው ያውቃሉ በእኔ ምክንያት እንዳልሆነ። የትዳራቸው መፍረስ የትዳራቸው መፋታት በእኔ እንዳልሆነ አብርሽም ሩታም ጠንቅቀው ያውቃሉ። በአብዛኞቻችሁ ሰዎች ያላችሁ እንጂ አቤልነ ተጠያቂ አቤልነ ትዳራቸው መፍረስ ምናምን እያላችሁ ብዙ ያዘናችሁብኝ ሰዎች አላችሁ፣ ኦዲየንስም ሆነ ጓደኞችም ብዙ ሰዎች አላችሁ። ግን ደግሞ ከመጀመሪያው ጀምሮ ካያችሁት ቪዲዮ መቅደስ አለች፣ ነፃነት አለች፣ እነ ኖቤል አሉ፣ የአብርሽ ልጅ ተብሎ የመጣበትም አለ። ሄርሜላ ሳት መጣ በፊት ብዙ ነገር ተፈጥሯል። በጣም እንደውም ከዚህ የበለጠ ችግር ነበር የተፈጠረው። ይህውን ብሶ ተገኘ ማለት አባብሶ ነገሩን አባብሶት ተገኘ እንጂ የሄርሜላ ጉዳይ አባብሶት ተገኘ እንጂ ከዛ በፊት ብዙ ነገር ተፈጥሯል። በቃ ሄርሜላም ሳት መጣ በፊት እንዳያችሁት ብዙ ነገር ሞክረናል፣ ብዙ ነገርም አድርገናል። ግን ደግሞ ይሄ ነገር ሊቆም አልቻለም ከሩታ ጋር በመሀልም አልተስማማንም። እኔ ከሩታ ጋር ስለ ተኮራረፍኩ ወይ ደግሞ ስላልተስማማው ምናምን አይደለም። ሄርሜላን ከሱ ጋር ያስተዋወኩት ምናልባት እንደ ኖርማን አስቤ እንደ ኖርማን ሰው አስቤያት ነው፣ በመጥፎ ምናምን አስቤ አልነበረም ምክንያቱም አብርሽ ጓደኛዬ ነው፣ የልጅነት አብሮ አደጌ ነው። ምንም እንዲፈጠርበትም አልፈልግም እና በመጥፎ አስቤ አልነበረም። ሄርሜላን አምጥቼ ምናምን ከሱ ጋር ያግባባውት ወይ ደግሞ ፕሮግራም ላዘጋጅለት ስትል የተስማማውት በመጥፎ አስቤ አልነበረም። ያው ብዙ ሰዎች በመጥፎ አስባችሁ ያሰባችሁ ሰዎች አላችሁ። ይሄ ነገር እንደሚፈጠር ባቅ ወይ ደግሞ ይሄን ነገር እንደሚባባስ ባቅ በእርግጠኝነት ከአብርሽ ጋር አላገናኛትም ነበረ፣ ሄርሜላ ምክንያቱም ከዚህ በፊት ብዙም አንግባባም አንተዋወቅም፣ ከሄርሜላ አንግባባም። በቃ እኔ እንደ ጓደኛው አዋራችን ይህንን ፕሮግራም ማዘጋጀት እፈልጋለሁ አለች። በቃ እኛም እሺ አላት። ምክንያቱም በመጥፎ ነገር አይደለም ያሰብኩት የነበረው እኔ የሱን ደስታ ስለመፈልግ ወይ ደግሞ ካለበት ነገር ይወጣል ብዬ በማሰብ ነበረ። ብዙዎቻችሁ ግን ያው የእነሱን ትዳር እንዲፈርስ ትፈልጋለህ ምናምን እያላችሁ ያላችሁ ሰዎች አላችሁ እኔ አልፈልግም ጓደኛዬን ደስታ ነው የምፈልገው ያው ማንም ባልነበረኝ ሰዓት አብርሃም ነው ከጎን የነበረው ማንም ብዙ በከፋኝ ሰዓት ብዙ በተቸገርኩበት ሰዓት ማንም ሳይኖር አብርሃም ነው አጠገቤ የነበረው እና የእሱን አዘን ለምን እፈልጋለሁ ያው ከሩታ ጋር ስለተለያየ ብዙ አዝኗል ሲጀምር እኔ አውቃለሁም ከሩታ ጋር ሲለያይ ምን አይነት ስሜት ውስጥ እንደሚገባ ምን አይነት መከፋት ውስጥ እንደሚገባ አውቃለሁም። ብዙዎቻችሁ ግን ማለት ነው ይሄንን ነገር ትፈልጓለ አብርሽና ሩታ እንዲለያዩ ትፈልጋለ ምናምን ያላችሁ ያው እናንተ በመጥፎ አስባችሁት ሊሆን ይችላል። አልፈርድባችሁም። ያው እናንተ እንደምታዩት ነው የምትፈርዱት። ግን ደግሞ አሁን ማስተካከል ያለብኝ ነገር ስላለ እሱን ለማስተካከል ነው የመጣሁት። ያው ብዙዎቻችሁ ሄርሜላ ግቦ ከፍላ ነው የሆነ ነገር አድርጋልህ ነው ብር ከፍላ ነው ምናምን ያላችሁኝ ሰዎች ያላችሁ እሱ ሄርሜላ ራሷ መታ ምትነግራችሁ ይሆናል። እኔ ምንም ም ነገር እንዳልተከፈለኝ ምንም ምንም ነገር ግቦ እንዳልበላው እራሷ ትናገራችኋለች። እኔ በመልካም አስቤ ነው ብያቸዋለሁ። አብርሃም እንዲደሰት ስለምፈልግ ና። በቃ ከነበረበት ሐዘን ቢያንስ ደስተኛ እንዲሆን እንዲረሳ ስለምፈልግ ነበረ ከሄርሜላ ጋር ተስማምጠን ያንን ፕሮግራም ያዘጋጀንለት። ከሩታ ጋር ይህን ነገር ውስጥ እዚህ ነገር ውስጥ ይከተዋል ብዬ አላሰብኩም ነበረ። አብርሃምም ያውቃል ከሩታ ጋር ላለያያቸው እንዳልሞከርኩ፣ እሱ ላይም ደግሞ የሆነ ነገር መስራት እንደማልሰራ ያውቃል። መጥፎ ነገር ምን እንደማልሰራበት ያውቃል፣ ሁሉም ሰው ያውቃል። ግን አሁን ላይ ሁሉም ሰው እኔ ላይ ብዙ እየተነሳብ ነው። ያ ጓደኛ መስለህ ብዙ ነገር አበለሻሽተሃል፣ ብዙ ነገር አድርገሃል እያላችሁ የምትሉኝ ሰዎች አላችሁ። ልክ ናችሁ። ያው እናንተ እንደምታዩት ነው የሚሆነው ነው። በኔ በኩል ደሞ በኔ ቦታ ደሞ ብትሆኑ እናንተ የምታደርጉትን አይነት ነው በቃ ያደረኩት ሰው የሚያደርገ ጓደኛ እንዲደሰት ስለምፈልግ ሄርሜላን አገናኘሁት 400 ጊ እንዲከበር አብረን ተሰብስበን አከበርንለት። በቃ ሌላ ነገር የለም። ገና በአብዛኞቻችሁ በ እንዲለያዩ ስለምትፈልግ ነው ምናምን አቤል ካንተ እንደዚህ አይጠበቅም፣ ጭራሽ ግቦ በልተ ምናምን ነገሮቹን አበለሻሸ አብርሽና ሩታ አጣላ ምናምን ያላችሁ ሰዎች አላችሁ። ሄርሜላ እኔ ራሴ እንዳመጣሁት እኔ ራሴ ምሸኛት ይሆናል ማለት ነው። ማለት ከሱ ጋር እንዳገናኟት ከሱ ጋር አቆራረጣት አለው በቃ ያለውን ነገር ይሄ ነው ብዬ ማስበው። ምክንያቱም ሄርሜላ ብዙ ሰዎች መጥፎ ሆነች እንደዚህ ምናምን ያላችሁ ሰዎች አላችሁ። እሷ በመልካም አስባ ነው እስካሁን ይህንን ነገር እያደረገች ያለችው። ግን ደግሞ እናንተ አብርሃም ላይ ሌላ ነገር ታደርግበታለች ብላችሁ ካሰባችሁ አታደርግበትም። ግን ደግሞ ማራረቅ ስላለብኝ ሄርሜላና አብርሽን አራርቃቸዋለሁ። ምክንያቱም በእኔ በኩል ነው አብርሽና ሄርሜላ የተዋወቁት። እንደማስበው ከሆነ እሩታ ማዝናብኛለች። እኔ ሩታ እንድታዝንብኝ አልፈልግም። ያው ትላንትና እንዳያችሁት ቪዲዮ ከእሷ ጋር እልህኛ ሆኜ ወይ ደግሞ ተናድጄ ብዙ ነገር መስመር ስቼ እሷን እንደመሳደብ ብያለው ሰድብያት አለውም አስቀይሜታለሁ አስከፍቻታለሁ። እሷም ተናዳ ብዙ ነገር ብላኛለች፣ አስከፍታኛለችም ብዙ ነገር ተባብለናል። ግን ደግሞ እሱ ነገር አልፏል። እኔና እሷ ብዙ ነገር አሳልፈን የመጣን ሰዎች ነን። እኔና ሩታ እና እኔም እንዳዝንባት አልፈልግም፣ እሷም እንድታዝንብኝ አልፈልግም። ሄርሜላን እንዳመጧት ግዴታ ከአብርሽ ጋር ማለያየት አለብኝ። ያለውን ነገር አማክሪያት፣ አናግሪያት ሄርሜላንም ቢሆን በስነስርዓት አብርሽንም በስነስርዓት አውሮቻቸው ከነሱ ለማለያየት አስቤያለሁ። ምክንያቱም ከአሁን በኋላ እኔ ሩታ እንድታዝንብኝ አልፈልግም። ምክንያቱም ብዙ መጥፎ ቀናቶችን አብረን አሳልፈናል። ብዙም ደግሞ ደስ የሚሉ ቀናቶችን ከእሷ ጋር አሳልፍ ያለው ከሩታ ጋር ምንም ብትበድለኝ፣ ምንም ብበድላት ይህን አልተቀያይመን ምንቆይ ሰዎች አደለንም። የወንድሜ ሚስት ነች። ወንድሜን አክብሬ እሷን ማላከብርበት አንድም ነገር የለም አብርሽና አክብር አብርሽን ደግሞ ሳላ ክብር ሩታን ማከብርበት ምንም ነገር የለም። ምክንያቱም እነሱ ሁለት ሳይሆኑ አንድ ናቸው። ያው በጊዜው ብዙ ነገር ተፈጠረ እንጂ ብዙ ያለያያቸው ነገር ተፈጠረ እንጂ እነሱ አንድ ናቸው። አንዱን ለይቼ ደግሞ አንዱን ማከብርና ምንቅ አይደለም። ሁለቱም በአንድ አይን የማያቸው ነኝ። ስለሷ ምንም መጥፎ የማወራበትም የለም ምክንያቱም እንደ እህቴ ነው ማያት። ከሷ ጋር መቃየም አልፈልግም። ብዙ ሰዎች ያላችሁ ግን ቁጭ ብላችሁ ወሬ የምታወሩ ማለት ወንበር ላይ ቁጭ ብለ ወሬ ለማውራ ቀላል ነው። የትኛውም ነገር ለማድረግ ቀላል ነው። ግን ደግሞ በቦታው ሆኖ በቦታው ሆኖ ደግሞ አንዳንድ ነገር ማድረግ በጣም ከባድ ነው እና ለወሬኛ ወሬውን እንተውለት፣ እና እሱ ችግር የለም። እና ማድረግ ያለብኝን ነገር እኔ አረጋለሁ። ማስተካከል ያለብኝ ነገር እንዳለ አስተካክላለሁ፣ እና ማድረግ ያለብኝ ነገር እአድርጋለሁ። ጥፋት መስሎ ከታያችሁ ምናምን አንዳንድ ሰዎች አብርሽና ሄርሜላ የሚያደርጉት ነገር ጥፋት መስሎ ከታያችሁ እኔ አደርጋለሁ። ሄርሜላ መጥፎ ሰው ሆን አይደላችሁም፣ ለእናንተ መጥፎ ሆና ታየች እንጂ። የምሬ ነው። ባይጣሉ ራሱ ሩታና አብርሽ ባይጣሉ ራሱ እሷ መታ ነገሮች የምታስተካክል አይነት ሰው ነች። ይሄ እና የተቻለኝን ነገር አደርጋለሁ። በኔ በኩል ሄርሜላ ስለመጣች በኔ በኩል ደግሞ ምትሄድ ይሆናል ማለት ነው። አብርሽም ሩታም እኔ እንዲለያዩ ከመጀመሪያው ጀምሮ አልፈልግም። ብዙ ሰዎች አላችሁ፣ እነሱን እየነጣጠላችሁ አብርሽን እየሰደባችሁ ሩታን ምታወድሱ፣ ሩታን እየሰደባችሁ ደግሞ አብርሽን ምታወድሱ ሰዎች አላችሁ። እንደዛ አይሆንም። ራሳችሁ ነው እየከፋፈለችዋቸው ያለት። እየባሰባቸው ነው የሚሄደው እንጂ እንትን እያለ አይደለም። ምልህ ውስጥ እየተጋቡ ነው የሚሄዱት እነሱ ሁለቱም መጀመሪያ ምልህ አለባቸው። እንደገና ደግሞ የሰው ነገር ሲጨመርባቸው ደግሞ የባሰ ነው ሚባባሰው። እኔ በአብርሽ እና በሩት ታየውት ነገር ሁለቱም ሰው ያምናሉ፣ ሰው ይቀርባሉ። በጣም የተረዳውት ነገር እሱ ነው እና እሱን ነገር እኔ ለማስተካከል ባቅሜ አደርጋለሁ። ግን ደግሞ የተረዳውት ነገር በትዳር ውስጥ ሶስተኛ ሰው እንደማያስፈልግ ነው በቃ ምንም አያስፈልግም እና ማደርግ ያለብኝ ነገር አደርጋለሁ ሄርሜላና አብርሽም መለያየት ካለብኝ አደርጋለሁ ምክንያቱም የሚቀየር ነገር ካለ እሱን ነገር አድርጌ እንዲቀየር ፈልጋለሁ ያው ከሩታ ጋር ሰላም አብርተናል ይቅርታ ብያታለሁ ይቅርታ ብላኛለች በቃ ተባብለናል እሷም ስሜታዊ ሆና ተናዳ ብዙ ነገር ብላኛለች እኔም ተናድጄ ስሜታዊ ሆኜ ማይባሉ ነገሮች ብያታለው። ያ ለሱ ይቅርታ ተባብለናል። ምክንያቱም ከብዙ መጥፎ ጊዜያቶችን አብረን አሳልፈናል፣ ብዙ ደስ ደስ የሚሉ ቀናቶችን አሳልፈናል። እና እንኳን ይሄ በትንሽ ነገር እኔና እሷ ተቀያይመልን ቀን ብቻ ምንም አያስፈልግም፣ ይሄን ማውራት። ሰው ነው እየነጣጠለን ያለው፣ ሰው ነው እያባባሰ ያለው እንደዚህ እያል በዚህ ግባ በዚህ ውጣ እያለ ሰው ነው እያራራቀን ያለው እንጂ እኔ ሩታንም ልከዳም አልችልም ሩታም ደግሞ እኔ ላይ ልከዳኝ አልችልም። ምክንያቱም ብዙ መጥፎ ቀናቶችን አብረን አሳልፈናል፣ ብዙም ደግሞ ደስ ደስ የሚሉ ቀናቶችን አብረን አሳልፈናል። ሰው ነው፣ አንዳንድ ወረኞች ነው ነገሩን እያባባሱ እኔንም ሩታንም ለማራረቅ ያሰቡ ሰዎች አሉ። በርግጥ እኔም የማይሆኑ ነገሮች ብያታለሁ። እሷም ደግሞ ተናዳሉ ውስጥ ሆና ማይሆን ማይሆን ነገር ብላኛለች። ይሄ አይገባም። በእርግጥ እኔም ከእኔ የማይጠበቅ ነገር ነው ለሩታ ያልቋት። እሱን ደግሞ ከሩታ ጋር ሰላም አብርተናል። ከሩታ ጋር ሰላም አብርደናል፣ ሰላም ፈጥረናል። አሁን ግን እኔ ማድረግ ያለብኝን ነገር በራሴ በኩል ልክ እንደ ወንድም የአብርሽም የሩታም ወንድም ስለሆንኩ ማድረግ ያለብኝን ነገር አደርጋለሁ በራሴ በኩል። አንተነህ እስከ ተባልኩ ድረስ ብዙ ሰው እንዳያችሁት ከሆነ ሶሊም ምር እኔ ጓደኞች ቅርብ ቅርብ ጓደኞች እንላቸው እንዳለ ብዙ ሰው አዝኖብኛል እኔ ላይ አቤላ አንተ እንደዚህ ነህ እንደዚህ አድርገሃል እንደዚህ ምን ተከፍሎ ነው እኔ ምንም ተከፍሎኝ አይደለም ግን ደግሞ የወንድም የደስታ ስለማያስደስተኝ ነበረ ሄርሜላን አምጥቼ 400 ኪያ አብረን ያከበሩ ሌላ ነገር አስቤ ያን ነበረም ያው ግን ብዙ ሰው አንተ እንደዚህ አድርገሃል የቅርብ ምላቸው እነ ሶሊ እነ ሳምሪ ብሶች እኔ ላይ አዝነውብኛል። እና ያው እኔም ጥፋት አለብኝ ጥፋቴ ምንድነው? ሄርሜላን አምጥቼ ከሷ ከሱ ጋር ማስተዋወቄ ወይ ደሞ 400 ኬ አብረን በማክበራችን ወይ ደሞ እኔ ፍቃደኛ መሆኔ ነው እኔ ብዙ ሰው እንዲያዝንብኝ ያረገው እና እሱን ነገር አስተካክላለሁ። በራሴ በኩል ልክ ነኝ ብዬ ስለማስብ ነበረ። እስካሁን ከሄርሜላ እና ከአብርሽ አጠገበኝ ብዙ ነገር ልክ ነው እያልኩ መቀጠሌ ልክ አልነበረም እና እኔ ላይ ራሱ ጥፋት አለ ብዬ እያሰብኩ ነው። እና አሁን ማድረግ ያለብኝ ነገር ራሴ ያደርጋለሁ። አብርሽ እና ሄርሜላ መለያት ካለባቸው አለያያቸዋለሁ። ምክንያቱም በእኔ በኩል ነው ሄርሜላ የመጣችው። እኔ ነኝ ያስተዋወቅኩት እኔ እንዲግባቡ የሚያረኩት ግን በመጥፎ አስቤ አልነበረም። ምክንያቱም አራት መቶ ኬ ሲደሰት ማየት ፈልጋለሁ፣ ካለበት ነገር እንዲወጣ ፈልጋለሁ ስላለች ነበረ ሄርሜላ የዛኔ በመጥፎ ሳላስብ እሺ ብያት ደስ ብሎኝ አራት መቶ ኬ እንደና ከብር ፍቃደኛ ሆንኩት። ሌላ በመጥፎ አስቤ አልነበረም እና ሩታም ያስከፋታልም ብዬ አስቤ አልነበረም። ቢያንስ እሱ ሲደሰት ትደሰታለች። ብዬ አስብ የነበረ ከመጀመሪያ አሁኑ፣ ሄርሜላ ለማስተዋወቅ እና የአራት መቶ ኪሎ ለማክበር ፍቃደኛ ሆንኩት እና እሱን ነገር ለማስተካከል ፈልጋለሁ። እና አንዳንድ ሰዎች አላችሁ፣ ብዙ ወሬ የምታወሩ ወንበር ላይ ቁጭ ብላችሁ ነገሩ ስለቀለላችሁ እያያችሁ ብቻ የምትፈርዱ ያላችሁ ሰዎች አላችሁ። ወሬውን ለወረኛ ንቶ ምንም አይመስለኝም። ወንበር ላይ ቁጭ ብሎ 24 ሰዓት ስለሰው የሚፈተፍት ሰው ስለሰው የሚያወራ ሰው ይሄንን በላ ይሄንን ጠጣ ለሚል ሰው ለወረኛ ሰው እኔ ምንም ቦታ የለኝም። እኔም ጓደኛዬም አብርሽም ሁሉም ሰው ቦታ የለውም። እንደዚህ ያድርጋል፣ እንደዚህ ያድርጋል፣ ቁጭ ብሎ ስለ ሰው 24 ሰዓት የሚያወራ ሰው 24 ሰው ስለ ሰው የሚያወራ ሰው ትንሽም ቦታ የለኝም። ምንም አይመስለኝም። እና ደግሞ ሩታና እኔን ለመከፋፈል አትሞክሩ። አንዳንድ ሰዎች እንደዚህ አርገህባታል፣ እንደዚህ ተከፍሎ ከሩታ ጋር ሩታ እራሱ እንደዚህ ብላ አላወራችም ምክንያቱም ታቀኛለች ጠንቀቃ፣ እንደዚህ ነው አይነት መጥፎ ሰው እንዳልሆንኩ መጥፎ ሰው ያስባለኝ ሄርሜላን ስላመጣው ስላስተዋወቁ ብቻ ነው። አቤል ተከፍሏል ግቡ ምናምን፣ እሱ ሄርሜላን አምጥቼ በእናንተ ፊት ምታስረዳችሁናል። እኔ አብርሃም ከማስተዋወቅ ውጪ ሄርሜላ እንኳን ይሄ ተቀብላል የሆነ ግቦ ተከፍሏል ብር ተከፍሏል ሊባል ይቅርና ማሰቡ እንዲታሰብብኝ ሁላም አልፈልግ ሰውኝ። ምክንያቱም አብርሃም ነው ሩታ ነች። ትላንትና ለመጣች ልጅ እኔ ሩታን እና አብርሽን ምቀይር ሰው አይደለውም። ግን ብዙ ሰው ነው እርስ በርስ እየከፋፈለን ያለው እና ቢቀር ይሻላል። ዋና ያሰብኩት ነገር ደግሞ አንደኛ ነገር በትዳር ውስጥ ምንም አለመግባት እንኳን እኛ ጓደኞቻችን ሌላ ሰዎች ትልልቅ ቤተሰብ ራሱ መግባት አያስፈልግም። በቃ ይሄን ነው የተረዳወት። ግን አሁንም ቢሆን ነገሮች ማስተካከል ካለብኝ አስተካከላለሁ። ግን ደግሞ በትዳር ውስጥ አልገባም፣ ይሄ የኔ ቃል ነው። በቃ የተረዳወት ነገር ይሄ ነው። መሆን ካለብኝ ሰው ጋር ሆናለሁ፣ ማገዝ ባለብኝ ሰው ጋር አግዛለሁ። ግን ደግሞ በትዳር ውስጥ ምንም አልገባም። ሩታንም ማገዝ ባለብኝ ሰዓት አግዛለሁ። አብርሽን ማገዝ ባለብኝ ሰዓት አገዛለሁ፣ ግን በትዳራቸው መሀል ውስጥ አልገባም። ብዙ ነገር ተምሬበታለሁ፣ ብዙ ነገርም ደግሞ አስተምሮኛል። በቃ በትዳር ውስጥ መሀል መግባት ብቻ የሚቀረው ያ ሰው ነው፣ መሀል ላይ የሚቀረው ያ ሰው ነው፣ መሀል ላይ የገባው ሰው ነው። እሱ ነው የተረዳው እና ለማስተካከል እሞክራለሁ፣ የትኛውም ነገር ብዙ ጓደኞቼንም ያዘናችሁብኝ ሰዎች አላችሁ። ከአቤል እንደዚህ አንጠብቅም ከአንተ እንደዚህ እንደ አንጠብቅም ምናምን ያላችሁኝ ሰዎች አላችሁ። አሁን ነገሩን ለማስተካከል እሞክራለሁ በተቻለኝ አቅም። እኔ ስህተት ሰራው ብዬ የማምነው ሄርሜላን ለማምጣቴ ሳይሆን ይሁን የመጣችበት ሰዓት ነው። የመጣችበት ሰዓት መጥፎ ሰዓት ስለሆነ እኔ ደግሞ እሱን አላገናዘብኩም። አንደኛ ነገር ለመልካም ስለመሰለኝና ያው ያለበት ነገር አብርሽ ካለበት ነገር ታስወጣዋለች ደስተኛ ይሆናል ብዬ ስላሰብኩ ነው። ደስተኛ ሁኜ እንደዛ ሰው ሰብስበን ጓደኞቻችን ሰብስበን አራት መቶ ኬ ለማክበር ያሰብኩት ሌላ፣ እኔ ሄርሜላን ማምጣቴ ስተት አለው ብዬ አላስብም። ምክንያቱም የመጣችበት ታይም ነው። ከሩታ ጋር ተጣልቶ ከሩታ ጋር ተቀያይሞ ነበረ ዛኔ። የተቀያየምበት ምክንያት አቃላችሁ። ነጻነት አለች፣ ኖቬል አለ፣ አቡሽ አለ፣ የሩታ ወንድሞችም አሉ እና ደግሞ መቅደስም አለ ልጅም አለ ብዙ ነገር አለ። ዛኔ በተፈጠረበት ሰዓት ነው ሄርሜላን ማምጣት ስተት የሚባለው እንጂ ሄርሜላን ስላመጣው ስተት ሊባል አይችልም። ግን ደግሞ ማረግ ያለብኝ ነገር ራሴ አድርጋለሁ። ያው አንዳንድ ሰዎች አላችሁ፣ መስመር አልፋችሁ ብዙ ነገር ምትሉ ብዙ ነገር እየተሞከረብን ነው። እኔ እየተሞከረብኝ ነው፣ ይህንን አድርጋል ይህንን አድርጋል እየተባልኩ፣ ግን ደግሞ እኔ ነገሮችን ችላ ማለት እፈልጋለሁ። ሰምቶ እንዳልሰማ አይቶ እንዳላየ ማለፍ ስለምፈልግ ነው። ያው ብዙ ሰዎች ብዙ ነገር እያደረጋችሁ ያላችሁ ሰዎች አላችሁ። ያው ለእናንተ ምንም አልልም። እንግዲህ ነገሮችን ማስተካከል ካለብኝ እራሴ አስተካከላለሁ። አሁን አብራችሁን ስለነበራችሁ በጣም አመሰግናለሁ።